መጽሐፍ ቅዱስ ላይ በአንድ እግሩ ጸለ የሚል የለም። በኦርቶዶክስ መጽሐፍ ላይ ግን በአንድ እግሩ ፀሌ አቡነ ተክልያ አሉ። በአናቱ ተተክሎ የጸለ መጽሐፍ ቅዱስ ላይ የለም። በአናቱ ተተክሎ የጸለ ያውም ውሃ ውስጥ መሬት ላይ አይደለም። መሬት ላይ ቀላል። አክሮባቲስት ነበሩ ወይ ነው የኔ ጥያቄ። አክሮባቲ ችሉ ነበር ከመሆናቸው በፊት አክሮባቲስት ነበሩ። ምክንያቱም ባናት መቆም ዝም ብሎ አይቻልም። ክብልል ይባላል። ስለዚህ ከዚህ በፊት ጂምናስቲክ ይሰሩ ነበረ። አራት ኪሎ ምናምን ነገር ጂምናስቲክ ነበረ? ምን ነበረ? አክሮባቲስት ነበሩ? ለማወቅ እኮ ነው። ለማወቅ አክሮባቲስት ነበሩ? በአናቱ ዘጠኝ ዓመት የቆመ ምንም ሳይወርድ እኮ ነው። ሳይበላ ሳይጠጣ፣ ምንም ምግብ መብላት የለም፣ መጠጣት የለ ባናቱ ተተክሎ ዘጠኝ ዓመት ያለ ምግብ ያለ ውሃ የኖረ ሰውዬ ትለያለ። በአንድ እግረ አቡነ ተክልዬ በአንድ እግራቸው ሰባት ዓመት ጸልየው ክንፍ አወጡ የሚባልም ሙድ አለ። እሱ ሲገርም ክርስቶስ ሳምራ ደግሞ በጦር እንደዚህ አድርጋ ጦር ሰክታ ዙሪያን ጦር አድርጋ ስትወድቅ ስትሰግድ ይወጋታል እ ብላ ትመለሳለች። ስትሰግድ ሲወጋት ደልና ትመለሳለች። ክርስቶስ ሳምር ከዛ አምስት ሺህ በየሳምንቱ አርባ አርባ አምስት ሺህ ከሲኦል እያወጣች ወደ ገነት ታደርጋለች። እኔ ህንድ እንዲያውም ፊልም አይሰሩም። ህንዶች ይህን ከሰሙ በኋላ ፊልም አቁመዋል። ቦሊውድ ፊልም ቱርክ ፊልም አቁመዋል። ቅዱሳን በምልጃቸው የተፈረደበትን ነፍስ ሊያድኑ ይችላሉ ወይ? ሁለተኛ በአንድ እግር ቆሞ ሰባት ዓመት መጸለይና ክንፍ መቀበል፣ ውሃ ውስጥ ረጅም ዓመት ቆሞ መጸለይን፣ ይሄንን ከየት አምጥታ ነው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምትተርከው የምታስተምረው መነሻዋ ምንድን ነው? የሚል ባለጌው አንደበታችን ላወጣው ጥያቄ ሁሉ ቤተ ክርስቲያን መልስ የመስጠት አቅም አላት። እንዴት እንደሚችሉ ቅዱሳን ሊቃውንት አባቶቻችን ያስረዱናል፣ ይነግሩናል። ወደ የኔታ እጽብ እወስዳችኋለሁኝ። ይህን ሀሳብ የሚያነሱ ሰዎች እንደው ሰው ናቸው ብሎ ለመናገርም ትንሽ ሞራል ያጥረናል እንደው ኢትዮጵያ እነዚህን አፍርታለች ብሎ መናገር አሁን ያሳፍራል። ቅዱስ አባታችን አቡነ ተክለ ሃይማኖትን ያፈራች ማህፀን፣ ቅዱሳኑና አባ ጊዮርጊስን ያፈራች ምድረ ኢትዮጵያ የቅድስና ሕይወት የሌላቸው ቅድስና ሕይወት ያላቸውን የሚነቅፉ እነዚህንም ሀገራችን ኢትዮጵያ አፍርታለች ቢባል ያሳፍራል፣ የወረደ ሀሳብ ነው። እንደ መጽሐፍ ቅዱሳዊ ሀሳብ ስንነሳ ሰለስቱ ደቂቅ ከእሳቱ ውስጥ ሲገቡ እሳቱ ግን አላቃጠላቸውም። ሰለስቱ ደቂቅን ግን አስረው የጣሉ ሰዎች በእሳቱ ተቃጥለዋል። የምጣዱ ሳለ የምኑ ተንጣጠ ይላሉ እናቶቻችን ውስጥ ያሉ ሰለስቱ ደቂቅ አይደለም አካላቸው መበላቱ ይቅርና ከልብሳቸው እንኳን ወይ ተረክበ ጤና እሳት ነው የእሳት ሽታ እንኳን ከልብሳቸው አልተገኘም ነው የሚሉት። ስለዚህ አንተ እንዳልከው ሰለስቱ ደቂቅ የእሳትን ባህሪ ልምምድ አድርገው ነበር ቀድሞ ማለት ነው። እሳቱ አያቃጥልም እንዳትል ውጭ ያሉትን ሰዎች አቃጥሎ አይተሃል። ሰለስቱ ደቂቅ የእሳት ልምምድ አላደረጉም። እግዚአብሔር አምላካችን እሳቱን በእሳት ስላጠፈላቸው ወይም ስላቀዘቀዘላቸው በእሳቱ መካከል እየተመላለሱ እግዚአብሔርን አመስግነውታል። የእሳቱን ባህሪ የቅዱሳኑ ቅድስና አስሮታል። ልክ ዳንኤል ለተራው አናብስት በተጣለ ጊዜ የዳንኤል ቅድስና አናብስቱን አንደበታቸው እንደዘጋለት ሁሉ ይሄ ለሁሉ የሚሰጥ አይደለም። ቅዱሳኑ እግዚአብሔርን ሲከተሉ ከእግዚአብሔር ዘንድ የሚያገኙት ልዩ ተአምር ነው። ተአምር የሚባለውም ይሄ ነው። ገርሊያል ነው። ስለዚህ አይደለም። ስለዚህ ከሰው አይምሮ በላይ የሆነ ሁሉ ምን ይባላል? ተአምር ይባላል። በዚህ ምንም የሚደንቅና የሚያስደነግጥ ነገር አይደለም። በዚህ ዙሪያ አንድም ክርስቲያናዊ የኦርቶዶክስ ዋዱ ሃይማኖቶች ተናደው ምናምን የምትሉት አንድም የተናደደ ሰው የለም። ግን ለክደታችሁ እንደው ልቡና አሰጥቷችሁ ብትመለሱ መልሱን ለመስጠት ነው እንጂ በዚህ ሀሳብ እንደ ኤምንትም አናየው። በኛ በኩል ወዘልፈ ንጸውር ሞቶ ለክርስቶስ አይልም ጳውሎስ ዘወትር የክርስቶስን መከራውን እንሸከማለን። በባህር ቆሞ መጸለይ ምንን ያመለክታል? ክርስቶስ አምላካችን ገዳማ ቆሮንቶስ ገብቶ አርባ መዓልት አርባ ሌሊት ከቆመ ሳይቀመጥ ከዘረጋ ሳያት ምንም ምንም እህሏ ሳይቀምስ አልጾምም ይህን ያደረገ ክርስቶስ አምላካችን ተማሃሩ ምኔ ከኔ ተማሩ ብሎ አብነቱን አልተወልንም። ሀደገ ለነ ማይተቦ ከምንትሉ ንህ አሰረ ዚ አሁ የሱን ፈለጋ እንከተል ዘንድ ምልክቱን አሰሩን አስቀመጠልን ብሎ ጴጥሮስ አስቀምጦታል። ስለዚህ ቅዱሳን አባቶቻችን አዎ እንደናንተ ላሉት ሆዳቸው አምላካቸው አምላካቸው ሆዳቸው የሆነባቸው አይደለም። ሰባት ዓመት እህል ሳይቀምሱ መጾም አይደለም ዘጠኝ ዓመት እህል ሳይበሉ መጾም ይቅርና እስከ አራት ሰዓት መጾምን አንተን ያስጨንቃ ነው። የመጾም አቅሙ ስለሌላቸው የጾም ሕይወት ያላቸው መንቀፍ። እንግዲህ ሰው በተሰጠው አይምሮ አመራምሮ እውነት ከየት እንዳለ የሚያውቀውና የሚደርስበት ነው ማለት ነው። ለነገሩ አይደንቅም። በራ ዮሐንስ ምዕራፍ 13 ቁጥር 5 ላይ እንዲህ የሚል ቃል አለ። ከሰማይ የወደቀው ዘንዶ ታላላቅ ነገር የሚናገርበትንና የስድብ ቃል የሚናገርበት አፍ ተሰጠው ይላል። ዘንዶው እነዚህን ሰዎች መሳሪያ አድርጎ ጎርፉን እያጎረፈ ክደቱን እየዘራ እናየዋለን። እነዚህን ሰዎች የምናያቸው ቅድስና ህይወትን መኖር ሲያቀታቸው ቅዱሳኑን መንቀፍ፣ ጾምን ጾሞ መኖር ሲያቀታቸው ጾምን መንቀፍ ልማዳቸውም ስራቸው። ምክንያቱም በእነሱ ቤት የሚወራ ታሪክ ያለው ቅዱስ የላቸው። ታሪክ ያላት ቅዱሳን ያሏት ይች ቤተክርስቲያን ነው የወይን ግንዱን እስከ ቅርንጫፉ አቅፈ የያዘች ቅድስት ቤተክርስቲያናችን ስለሆነች ቅዱሳኑን መተቸት ሙያ አድርገውት መተዳደሪያም፣ የእንጀራ ማግኛም ስላደረጉት አሁን ጊዜው ሰርቶ መብላት ሳይሆን ሰድቦ መብላት ስለሆነ ያለው ነገር በዚህ የስድባቸው ውጤት ብዙ እንጀራ ብዙ ብር ስለሚያገኙበት ቢሳደቡ አይደንቀንም። ምክንያቱም ክርስቶስ ሲሰድቡት አልተሳደበም፣ መከራት ያደርሱበት አጸፋውን ልመልስ አላለም። የክርስቶስን ፈለግ የምትከተል ሐዋርያዊት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እንደነዚህ ላሉ ወንድሞቻችን፣ እህቶቻችን ለሚያሳድዷችሁ ጸልዩላቸው ተብሎ እንደተነገረን ልቡናቸውን መልስላቸው ያንተ